ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይህን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም አንዱም ሀገሩን አያቅም ህዝቡን አያቅም ባህሉን አያቅም። የነጻርቃን ቲፒሌፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ ነው የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም፣ እልህና ቁጣን ያላቸው እንጂ የበቃ እውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውድ ስፍራውን እንኳን በትክክል አያውቀውም። ባሌን አያቅም። ሌላውም ነፃ አውጪ ይኸው ነው የሱማሌውም የምናምኑም በትክክል ባህሉን አገሩን ሳያውቅ ነው፣ ነፃ ልውጣ ብሎ። በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ሊጠቅልል ባዩም ዘመን አያቅም። አሁን ባሌ ይጠቀለላል አይጠቀለልም፣ እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለ፣ አታቅ እንኳን ልጠቀለ አታቀውም። ይህን ሰፊ ምድር፣ ይህን ሰፊ ህዝብ፣ ይህን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ ተደማምጦ ተጋግዞ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል።